ኢንስታግራም ላይ የሆነ ፎቶ ፖስት አድርገዋል በጣም አምሮበት ምናምን ማለት ነው ከዛ ደግሞ ቲክታክ ላይ ምን አለ መሰላችሁ ልክ ለምን አደረግ ብሎ እሚቃጠል አለ ጨጓራችሁን ሰላም በሉልኝ ብሏል ሰላም ብለናል ወይ ዘንድሮ ወይ ዘንድሮ ግን አምሮበታል እውነት ለመናገር በጣም ነው ያማረበት ብሩኬ የኛ ጅንኑ የሃይሚዬ ሸበላ ማለት ነው። የሃይሚዬ ሸበላ እኔ እኮ ሃይሚዬ ብቻ ምስሎ ነበር ያማረባት። ሰሞኑን ተውባ ተሽቀርቅራ ምናምን ስትመጣ በህዝማሚች ልጅ እንዴት ነው ሰሞኑን እያማረባት እየመጣች ነው እያልኩ ነበር። እና እሱ ደግሞ ዛሬ ፖስት ያደረገው ኢንስታግራም ላይ ሲያምር፣ ግርማ ሞገስ፣ አቤት አቤት! ሁሉን አሟልቶ ይሰጣል ማለት ነው። እና ውዶችዬ ግን መቼ ነው የሚታረቁት እነዚህ ልጆች? ማለት ሰላም የሚፈጥሩት መቼ ነው? እኛ የናፈቀን ብሩኬና ሀይምዬ አንድ ላይ መተው ሁለት መቶ ኬ የሚከበርበትን ነው። ግን ትናንት ሁለት መቶ ኬ እንደ ማክበር እነሱ ትናንትና ሲጨቃጨቁ ነበረ። ጋሽዬ ምን አለ ጋሽዬ መቶ ቆጣ ቆጣ ብሎ እነዚህ ልጆች ቆንጥጦ ሁለቱንም ብንገላገል እዚህ ነገር ላይ ማ ጋሽዬ መግባት አለበት መቆጣት አለበት። ተመልካችም በጣም ነው እንትን እያለ በቃ እየተሰራችሁ ነው የመጡት ቁም ነገር ማለት ነው አይደለም ቤተሰብ። እኔ በጣም እያየ ነው በየሶሻል ሚዲያው ስለነሱ ነው የሚወራው። አሁንስ መረረን። ለምንድነው የማይታረቁት? ለምንድነው ሰላም እንዴ? ሰላም ሰላም የመሰለ ነገር እኮ የለም ቤተሰብ ይቅርታን መባባል የመሰለ ነገር አለ እንዴ? የእናንተ ይህን ያክል የተጋነንበት ምክንያት እኔ ምንድን ነው፣ ሊገባኝ አልቻለው። ነው ወይስ ሰላም አትፈልጉም ነው ወይስ ሕዝቡን ማንጫጫት አለብን? ምን አገባን እኛ ስራችን ነው ነው እያላችሁ አላችሁት ንገሩንና፣ በቃ እኛ አንፈታ ብለን እናዳምጥ እንከታተላችሁ ማለት ነው። በእናንተ ምክንያት በነገራችን ላይ የሀይሚ የብሩኬ ደጋፊ ተብሎ ለሁለት ተከፍሏል። እኔ ትናንትና ቴክታክ እያየው ነበረ። እራስ በራሳቸው የተሰዳደቡ ራስ በራሳቸው የሀይሚና የብሩኬ አድናቂ ተብሎ ግማሹ አንድ ላይ ታምሌን ለጥፎ በ ይላል ረ እውነት፣ እንደዚህ አይነት ነገር ግን ይደብራል። የኔ ምርጦች ማለት ነው አንድ ብትሆኑ። የብሩኬ አድናቂ ማለት የሀይሚ ናችሁ፣ የሀይሚ ማለት ደግሞ የብሩኬ ናችሁ። እናንተ ምን አጣላችሁ ውዶችዬ ሰላም ፍጠሩ እናንተ ደግሞ የእነሱ አልበቃ ብሎ እናንተ ራስ በራሳችሁ ትጣላላችሁ እንዴ ነውር እኮ ነው የትኛው ርስት ነው የሚያጣላችሁ የትኛው ስራ ቆይ ሰው የሚጣለው በስራ ወይ በሚስቱ ወይ በባሏ ወይ በሆነ ንብረት ነው እናንተ አድናቂ ለአድናቂ እኔ በጣም ነው የምጠላው እንደዚህ አይነት ነገር የእውነት እና ራስ በራሳችሁ ሰላም መፍጠር አለባችሁ። ይሄ መሰዳደ ምናምን፣ ፎቶ መዘቃዘቅ ጥሩ አይደለም። ሀይምን የምትወዱ ከሆነ ብሩኬን መውደድ አለባችሁ ብሩኬን የምትወዱ ከሆነ ሀይምን መውደድ አለባችሁ ምናልባት የሚሰሩ ስራ ልትቃወሙ ትችላሉ እኔ አሁን ሀይምንም ብሩኬንም እወዳለሁ ግን ስህተት ካለ ሀይሚን ስለመወዳት ብዬ ስህተቷን አልሸፍንም ብሩኬን ስለመወደው ብዬ ስህተቱን አልሸፍንም ግልጽ አድርጌ እናገራለሁ ዛሬ ብሩኬን አስቀይመሽ እንዲ እንዲያረግሹው ነገር ትክክል አይደለም ብሩኬ ዛሬ እንደዚህ እንደዚህ ሰርተሃል ትክክል አይደለህም በቃ እንጂ ሀይሚን ደግፋችሁ ብሩኬን መሳደብ በተለይ አያለ ኮሜንት፣ ምናምን ዩቲዩብ ላይ ራሱ ማለት ነው። ስለ ሀይሚዬ ሲሰራ ጥሩ ነገር ብሩኬን መሳደብ፣ ስለ ብሩኬ ጥሩ ነገር ሲሰራ ሀይሚን መሳደብ ምናምን፣ ይሄ በጣም ነውር ነው። ሳትሳደቡ እኮ ሰውን መቃወም ትችላላችሁ፣ የሰራውን ስህተት መናገር ትችላላችሁ። ግን በዚህ ልክ ራስ በራሳችሁ እየተሰዳደባችሁ እነሱን እየሰደባችሁ እነዚህ ልጆች ማለት ነው መቼም ቢሆን አይለያዩም ሀይሚና ብሩኬ አይለያዩም ቢለያዩም፣ ደግሞ የሚያገናኛቸው ነገር እኮ አለ። የሰፈር ልጆች ናቸው፣ ባብረው ጠጥተዋል በልተዋል፣ ዘመድ ሆነዋል፣ በቃ የሚያገናኛቸው ነገር አለ። የግድ ፍቅረኛሞች እንኳ ባይሆኑ ማለት ነው፣ ምሳሌ ነው የምሰጣችሁ፣ ባይሆኑ የሚለውን እና በብዙ ነገር ይገናኛሉ። ግን ዳር ላይ የምንቀረው እኛ ነን፣ ተቀያይመን ክፉ ነገር ተናግረን። እንዴት ነው ግን መጥፎ ቃላት ከአይምሯችሁ ሲወጣ ግን አይምሯችሁ አይጨናነቅም? እኔ እጨናነቃል። እኔ ውሸት እንኳስ በዋሸሁ ቀን ማለት ነው ለምን ዋሸሁ ብዬ የሆነ አይምሮ የራሴን የሚወቅሰኝ ነገር አለ። እና ከእንደዚህ አይነት ነገር እህቶቼ ብንጠነቀቅ፣ ለሚያልፍ ነገር የሚያልፍ ቃላት አንናገር። ያያችሁትን ብቻ እስኪ ተናገሩ። ሀይሚ ጋር ስህተት ሀላሚ እንዴ እንዴ የተሳሳለች በቃ ሀይሚ ከዳኒ ጋር የምትገናኘው ነገር ስህተት ነው፣ ብሩኬ ከሶስቲ ጋር የሚገናኘው ነገር ስህተት ነው። ሁለቱ ተነጋግረው መፍታት እያለባቸው ላለ መፍታት ተብሎ ግን ማለት ነው እነሱን በመሀል እያስገቡ እዚህ ደረጃ ደርሰዋል። ይሄ ነገር ጥሩ አይደለም። ሀይሚ ብሩኬን ትወቅሳለች፣ ብሩኬ ሀይሚን ይወቅሳል። ተመሳሳይ ነገር ሳምንቱን አስራ አምስት ቀን ሊሆን ነው እንግዲህ። ለምን ይሄ ይሆናል? መወቃቀስ ይብቃ። በቃ አዲስ ነገር ፍጠሩ ነው የምለው። ወደ ሰላም ኑ። በቃ አንቺ እንዲህ ነሽ አንቺ እንዲህ ብለሽ አንተ እንዲህ ብለህ እንዲህ ብለህ የሚባል ነገር የቆም ሁሌ ስላለፈ ነገር የምናገር ከሆነ እኮ ማለት ነው እዛው ነን በቃ ሁሌም። እና ይሄ ነገር መሆን የለበትም። ሰላም ነው ይመስል እንዴ! ሰው ሰው እኮ ሰው ገሎ ራሱ ይቅርታ ይባባል። ሰው ፈንክቶ ፈንክቶ ይቅርታ ይባባላል። ካሳካስ ተብሎ ምናምን ማለት ነው። የእናንተ ደግሞ በዚህ ልክ እንደ ይቅርታን አስተምሩ እንጂ ይቅርታን መቀበልም መስጠትንም አስተምሩን። እስኪ አስተማሪ ነገር ቢኖረው ግን አለው ግን ይቅርታን፣ አሁን ይቅርታ ይቅርታ እየተባለ ብሩኬ ስንት ቀን ጠይቅ፣ ግን መቀበልንም አስተምሩን። የሰው ልጅ አጥፍቶ ከስህተቱ ታርሞ ይቅርታ ጠይቆ ይቅርታ ተባብላችሁ ሰላም መፍጠርን አስተምሩን። ይሄ ህዝብ ይቅርታን መማር አለበት፣ መቀበልን መማር አለበት። እናንተ ግን ይሄን እያስተማራችሁን አይደለም አሁን ላይ ይህ ይቅርታ ልብ እንዲኖረን እያደረጋችሁ አይደለም። ሁሌም እንድንጨቃጨቅ ነው። በቃ እኔ አሁን ወደፊት ከፍቅርዬ ጋር ስጣላ ማለት ነው ፍቅርዬ ያደረገውን ነገር እያነሳሁ ሁሌም እኛንተ እንደዚህ አደርግህ አንተ በቀ እንዲሆነ ምናምን፣ በቤተሰብም ሊሆን ይችላል፣ በስራም ሊሆን ይችላል፣ ፍቅር ላይ ሚሆናል። ሁሌ በአንድ ነገር እኝ እያልኩ ትዳሬን ወይም ፍቅሬን እንዳጣን የሚያደርገኝ ይሄ ነገር ግን እሱ ጥፋቱን አምኖ ይቅርታ ከጠየቀኝ እኔ ውድ ማዝዬ በቃ ጥፍቻለሁ ይቅርታ አድርጊልኝ ካለኝ ከውስጤ ምንጭቅ አድርጊ አውጥቼ ይቅርታ እቀበለዋለሁ። ያን ነገርም ደግሞ ማንሳት አልፈልግም። ሕይወት ይቀጥላል። አዲስ ነገር ደግሞ እናመጣለን ማለት ነው። እንደዛ ነው መሆን ያለበት። ሀይሚዬ ቡራዬ ወደ ራሳችሁ ተመለሱልን። የእውነት ነው የምላችሁ ቁም ነገር ሰላም ይናፍቀናል እኮ እኛም፣ ተመልካች ሰላም ይናፍቀዋል፣ መሳቅ ይናፍቀዋል፣ መደሰት ይናፍቀዋል። ያንን አምጡልን በቃ እንጂ ሁሌ ኝ- ማለቱ ጥሩ ነው ብዬ አላስብም። በበኩል ይቅርታ አድርጉልኝ እና እውነት ለማንኛውም ውዶችዬ በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።